ቸኝነት አይሰማኝም። ብቻዬን አይደለሁም። ኧረ አለ መጽናኛዬ አለ። ኧረ አለ መበርቻዬ አለ። ኧረ አለ መነሻዬ አለ

ኧረ ዓለም መበርቻዬ አለም፣ ኧረ ዓለም መነሻዬ አለም፣ ኧረ ዓለም መንፈስ ቅዱስ አለም። ብቸኝነት አይሰማኝ ብቻዬን አይደለሁም። መበርቻራመነሻአለራጌቴን ሞ መስናኛዊአለውመበ ሰላም ሰላም፣ ተወዳጆች እንደምናላችሁ፣ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። እንግዲህ ዛሬ ለየት ባለ መንገድ ነው ለእናንተ የመጣ ነው። እሁድ ነው፣ ቸርች ሄደን ጌታን አምልከን ዘምረን ነው የተመለስ ነው። የእግዚአብሔርን ቃል ተካፍለን የተመለስ ነው። እንዲሁም ደግሞ በቤታችን ቡና አፍልተን ምሳ ከበላን በኋላ አሁን እንግዲህ እግዚአብሔርን ቃል ልንካፈል ነው ማለት ነው። እንደተለመደው ዛሬ አንዳንድ ጥያቄዎችን ታቀርብልኝና በእነኛ ጥያቄዎች ላይ እኔም ደግሞ መጽሐፍ ቅዱስን መሰረት አድርጌ በተቻለ መጠን ጥያቄውን ለማብራራት ሞክራለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ጥያቄው እንገባለን። እሺ ሰላም፣ እንዴት ናችሁ? ዛሬ ማቅረብ ል ጥያቄ ማቴዎስ 24 ከቁጥር 36 ላይ ያለውን ቃል ነው። ይህም ቃል ስለዚች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይን መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል እና ይሄ ጥቅስ የብዙዎች ጥያቄ እንደሆነ አምናለሁ። እኔም ጥያቄ የሚፈጥርብኝ ስለሆነ ማለት ነው። እና ይህ ቦታ የሚያወራው ስለ መጨረሻው ቀን ነው። ጌታ ኢየሱስ ክርስቶስ አምላክ ሆኖ ሳለ ይሄ ቀን እንዴት ከሱ ሊሰወር ቻለ? እሺ፣ እንግዲህ መጽሐፍ ቅዱስ ክፍል በጣም ብዙዎችን ግራ የሚያጋባ ነው። መጽሐፍ ቅዱስና እንዴታዎሽ። እሺ፣ እንግዲህ በዚህ ጥቅስ ላይ ብዙ ሰዎች ለእኔም ጥያቄ አቅርበውልኛል። ከዚህ በፊት የሚያወራው ስለመጨረሻው ዘመን ነው ወይም ደግሞ ስለ ጌታ ኢየሱስ ክርስቶስ መምጫ ቀን ነው። እና ስለዚያች ቀን የሰማይ መላእክትም ቢሆን ልጅም ቢሆን ከአባት ብቻ በቀር የሚያውቅ የለም ይላል ቃሉ። አንዳንድ ጊዜ እስቲ ተጨማሪ ጥያቄ የሚመስሉ ጥቅሶችንም ልጨምር ከዚህ ሀሳብ ጋር እያይ ማለት ነው ይህ ብቻ ሳይሆን እንደዚህ አይነት ተመሳሳይ የሆኑ ጥያቄዎች የሚነሱባቸው ሌሎች ጥቅሶችም አሉ። ለምሳሌ ዕብራውያን መጽሐፍ ምዕራፍ አምስት ላይ እንደዚህ የሚል ቃል አለ ዕብራውያን መጽሐፍ ምዕራፍ አምስት ከቁጥር ሰባት እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማር ይላል። እንግዲህ እዚህ ጋ ከሞት ሊያድነው ከሚችል ከብርቱ ጩኸት ምልጃና ጸሎትን አቀረበ ይላል። ከብርቱ ጩኸት ጋር ማለት ነው ማ ጌታ ኢየሱስ ክርስቶስ ማለት ነው። እንግዲህ እንዴት ነው አምላክ ሆኖ ሳለ እግዚአብሔር ሆኖ ሳለ ከሞት ፍርሃት የተነሳ የሚጮኸው የሚልም ጥያቄ አስነሳ ተጨማሪ ማለት ነው። በሌላም ስፍራ እንደውም ጌታ ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 14 ከቁጥር 28 ላይ የምትወዱኝ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል። እንደውም የምትወዱኝ ብትሆኑ ከእኔ አብ ምን ይላልና ይበልጣልና ወደ አብ እሄዳለሁ ስላችሁ ደስ ባላችሁ ነበር ይላል። እና አሁን ተጨማሪ ጥያቄዎችንን በደንብ ጥያቄዎችን አጠነከርኩት ማለት ነው እዛ ጋ ከሱ የተሰወረ ነገር እንዳለ እሱ የማያውቀው ነገር እንዳለ ግልጽ አደረግ አይደል። በሌላ ስፍራ ደግሞ ከሞትም እንኳን ለመዳን ከሞት ፍርሃት የተነሳ ምልጃና ጸሎትን አቀረበ ወደ እግዚአብሔር። እዚ ጋ ደግሞ ከእኔ አብ ይበልጣል እና በዚህ ደስ ይበላችሁ ብሎ ተናገረ እና እነኝን ጥቅሶች ግልጽ ለማድረግ ነው አሁን እንግዲህ ሀሳቡን ሰፋ ለማድረግ ነው እና በመጀመሪያ ደረጃ ኢየሱስ ማን ነው? ኢየሱስ ማን ነው? በመጽሐፍ ቅዱሳችን የዮሐንስ ወንጌል መጽሐፍ ምዕራፍ ስድስት ቁጥር ሰላሳ ስምንት ላይ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ይላል። በመጀመሪያ ክርስቶስ ኢየሱስ ማን ነው? ኢየሱስ ክርስቶስ ማን ነው የሚለውን ጥያቄ እንመልስ እና ይሄ እንደነኛ አይነት የመጽሐፍ ቅዱስ ሐሳቦች ስለምን እንደሚያወሩ እንመለከታቸዋለን። በመጀመሪያ ደረጃ ከሰማይ እንደወረደ ጌታ ኢየሱስ ክርስቶስ ተናግሯል። ከሰማይ የወረደ ነው እንጂ ምድራዊ ወይም ደግሞ ሰዋዊ ፍጥረት ብቻ ያለው እንዳልሆነ የምናውቀው ከሰማይ ወርጄ መጥቻለሁ ይላል። የዮሐንስ ወንጌል መጽሐፍ ምዕራፍ አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር ይለናል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነች። ቃልም ሥጋ ሆነ ብሎ ደግሞ ወርታቸው ረድ ብሎ ይቀጥላል ማለት ነው። ስለዚህ ስለ ጌታ ኢየሱስ ክርስቶስ ማንነት ስናስብ መጽሐፍ ቅዱስ ምን ይለናል? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር ይላል። ስለዚህ ኢየሱስ የአብ ቃል እንደሆነ መጽሐፍ ቅዱስ ይነግረናል። በሌላም ስፍራ ከአብ ወጥቼ መጥቻለሁ ይለናል። ኢየሱስ ከአብ ወጥቶ የመጣ የእግዚአብሔር ቃል እንደሆነ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይናገራል። ስለዚህ እንደገና የዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 11 ላይ ደግሞ ምን ይላል? አብ በእኔ እንዳለ እኔም በአብ እንዳለው ብሎ ይናገራል። አብ በእርሱ እንዳለ እርሱም በአብ እንዳለ ይናገራል። ስለዚህ ስለ ጌታ ኢየሱስ ክርስቶስ ስናስብ ስናወራ፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ስንል ደግሞ ራሱ እግዚአብሔር ነው እያልን ነው ማለት ነው። ነገር ግን አሁን እነኚህ የተጠቀሱ ጥቅሶች አብ ከኔ ይበልጣል የሚል ጥቅስ አለ። አንቺ ጠይቅሽኝ ደግሞ ዋና ብዙ ሰዎች ግራ የሚጋቡበት ጥቅስ ምንድነው? ስለዚያች ቀን ልጅም እንኳን ቢሆን ከሰማይ መላእክት የሰማይ መላእክትም ቢሆን ከአባት ብቻ በቀር ማንም የሚያውቅ የለም ብሎ ኢየሱስ ክርስቶስ እየዋሸ ነው ወይ ኢየሱስ ክርስቶስ እዚህ ጋር እንዲሁ ለማስመሰል ነው ይሄንን እየተናገረ ያለው አይደለም አሁን ብትጠይቅኝ ከአባት ብቻ በቀር ልጅም ቢሆን አያውቅም የሚለው ቃል እውነት ነው አያውቅም አያውቅም አብ ከኔ ይበልጣልና ወደ አብ እሄዳለሁ ባልኳችሁ ጊዜ ደስ ባላችሁ ነበር አለ አይደል እውነት ነው አብ ከእርሱ ይበልጣል በዕብራውያን መጽሐፍም ላይ ከሞት ፍርሃት የተነሳ ሲል ሞትን አልፈራም ኢየሱስ ፈርቷል ከሞት ፍርሃት የተነሳ ከሞት ሊያድነው የሚችል ጨዋታ ነው ያደረገው። የሚችል ጽልመና ነው ወደ አብ ያቀረበው ለምንድን ነው ብለን መጠየቅ አለብን። ብዙ ሰዎች እዚህ ነገር ላይ እንደኛ አይነት ጥቅሶች ላይ ተመስርተው ነው ዶክትሪን ለመስራት የሚሞክሩት። ነገር ግን ለምንድን ነው ስንል ኢየሱስ ክርስቶስ መታወቅ ያለበት በቃልነቱ ከአብ የወጣ በሰውነቱ ከማርያም የወጣ ነው መታወቅ ያለበት። መጽሐፍ ቅዱስ የሰው ልጅ ብሎ ኢየሱስ ክርስቶስን ይጠራዋል። ስለዚህ አሁን ብዙ ጊዜ ሰዎች ሲያወሩ ይሄም ማንነቱን ካወቅን በኋላ አሁን ግን ኢየሱስ ክርስቶስ ሰው ሆነ ይለናል። ሰው ሆነ ሲል ፍጹም እውነተኛ ሰው ነው የሆነው። እንዲያውም መጽሐፍ ቅዱስ ሲናገር ከኃጢአት በቀር በነገር ሁሉ እኛን እንደመሰለ ይናገራል መጽሐፍ ቅዱስ። ስለዚህ ኢየሱስ ሰው ነው ስንል ሰው ሁሉን አዋቂ ነው ወይ ብለን ደግሞ ሰው ሁሉን አዋቂ ነው አይደለም። አሁን መጽሐፍ ቅዱስ እግዚአብሔር በድንቅና በምልክት በልዩ ልዩ ታምራት ስለ እናንተ ኢየሱስ ክርስቶስን ሲገልጥ የተገለጠ ሰው ነበር ይለዋል። አሁን ኢየሱስ ክርስቶስን ስለ ሰውነቱ ነው ይህንን የመጽሐፍ ቅዱስ ክፍል እየተናገረው ያለው። አሁን ኢየሱስ ክርስቶስ ቃል ነበረ ቃል ምን ሆነ ይላል መጽሐፍ ቅዱስ ስጋ ሆነ ይላል አይደለ? ስጋ ከሆነ በኋላ ፍጹም ሰው ነው የሆነው ጌታ ኢየሱስ ክርስቶስ ሰው ከሆነ በኋላ እንደ ሰው እንጂ እንደ እግዚአብሔር አልነበረም፣ ነገሮችን የሚያደርጉ እንደ ሰው እንጂ ማለት ሰው ብቻ ሳይሆን እንደ ተቀባ ሰው፣ ከእግዚአብሔር እንደ ተላከ ሰው መጽሐፍ ቅዱስ እያንዳንዱን ነገር ከዛ በኋላ በእግዚአብሔርነቱ ወይም ደግሞ በአምላክነቱ ሳይሆን ነገሩን ሲያደርግ የምናየው በመንፈስ ቅዱስ ኃይልና በመንፈስ ቅዱስ እርዳታ ነው ሲያደርግ የምናየው ማለት ነው። ስለዚህ አሁን ሀሳቡን ጠቅላላ አድርጌ ሲመጣ ለምንድን ነው ጌታ ኢየሱስ ክርስቶስ ስለዚች ቀን ስለዚች ሰዓት የማያውቀው ካልን፣ ሰው ስለሆነ ነው። አሁን እያወራ ያለው ስለ ሰው ልጅ ነው። መጽሐፍ ቅዱስ ልጅም ቢሆን ሰው ስለሆነው ልጅ ነው እያወራ ያለው ማለት ነው። ስለዚህ ሰው ሆኖ ለምሳሌ፣ ሰው ሆኖ ሞትን ካልፈራ ሰው አይደለም። ሰው ሆኖ ሁሉን አዋቂ ከሆነ ሰው አይደለም። ሰው ሆኖ ከአብ እኩል ከሆነ ሰው አይደለም። እሺ ለምሳሌ መጽሐፍ ቅዱስ ኢየሱስን ከመላእክት በጥቂት አሳነስከው ይላል። አይደል? አይደል? ለምሳሌ ኢየሱስ ዕብራውያን መጽሐፍ ላይ ኢየሱስ ከመላእክት በጥቂት አነሰ ሲል ምን እያለ ነው? አላነሰም እንዴ? አንሷ አለ። አይደል? ምን በመሆኑ? በመሞቱ፣ በመሞቱ። ስለዚህ ኢየሱስ ሲሞት ከመላእክት እንዳነሰው ሁሉ ሰው ሲሆን ከአባንሷል ሰው ሲሆን ሁሉን ከማወቅ ተከልክሏል ማለት ነው። ሰው ሲሆን ሞትን ፈርቷል ማለት ነው። ምክንያቱም ይሄ የሚያሳየው እውነትም እውነትም ለካ ሰው ነው የሞት አለለኝ ፍጹም የሆነ ሰው ነው ለካ ለኃጢአት ዋጋ የተከፈለው ማለት ነው። ስለዚህ አሁን ስለ ሰውነት ስለ ሰው ልጅ ነው እያወራን ያለነው፣ መጽሐፍ ቅዱስ እያወራ ያለው ስለ ሰው ልጅ። ከዛ በኋላ እንኳን ብዙ ሰዎች ድንቅና ምልክትን ሲያደርግ ይሄ በአምላክነቱ፣ ይሄን ደግሞ በሰውነቱ አደረገ ይላሉ። አይደለም፣ ኢየሱስ ክርስቶስ በአንድም ስፍራ ድንቅና ምልክትን ተአምራትን ያደረገው በአምላክነቱ አይደለም። የተቀባ ስለሆነ በተቀባበት በመንፈስ ቅዱስ ኃይል ነው ያንን ሲያደርግ ነበር። አሁን ኢየሱስ ክርስቶስ ሰው ከሆነ በኋላ በአብ ምን አለ? ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 29 ላይ ሲናገር የጌታ መንፈስ በእኔ ላይ ነው አለ፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታት፣ ለዕውሮች ማየት፣ ላንካሶች መዝለል፣ ለተጠቁት ነጻ መውጣት፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ቀብቶኛል አላለ? ስለዚህ ይሄ ሰው የሆነው ኢየሱስ በአብ ምን ያለ ነው ማለት ነው? የተቀባ ነው ማለት ነው። በመንፈስ ቅዱስ የተቀባ ነው። ኢሳያስ መጽሐፍ ምዕራፍ 11 ላይ ከሴ ግንድ በትር ይወጣል ከሥሩም ቁጥቋጦ ያፈራል። በላዩም የእግዚአብሔር መንፈስ፣ የኃይል መንፈስ፣ ራስን የመግዛት መንፈስ፣ የፍቅር መንፈስ እያለ ያርፍበታል ይላል። ሰባቱ መናፍስትን ይጠራል። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም በእግዚአብሔር አብ እየተቀባ ነው ስንል፣ በመንፈስ ቅዱስ ኃይልና ሙላት ነበር ሲያገለግል የነበረው ማለት ነው። ለምሳሌ ጌታ ኢየሱስ ክርስቶስ ወደ አርባ ቀን ወደ ተራራ ወጥቶ ጾም ጸሎት ካደረገ በኋላ በዲያብሎስ ከተፈተነ በኋላ ወደ ገሊላ ሲመለስ መንፈስ ቅዱስን ተሞልቶ ነው ወረደ የሚለው። ስለዚህ ጌታ ኢየሱስ ክርስቶስ ወደ አገልግሎት ሲገባ ምን ተሞልቶ ነው የወረደው? መንፈስ ቅዱስን ተሞልቶ። መንፈስ ቅዱስ ሙላት ያስፈልገዋል አገልግሎት እግዚአብሔር ስለሆነ በእግዚአብሔርነቱ አይደል የሚያገለግለው ሳያው ስለሆነ በመንፈስ ቅዱስ ሙላት ነው ያገለገለው። አሁን ሰው ሆነ ብለናል አይደል ሰው ስለሆነ በመጀመሪያ ቃል ነበር ካለ በኋላ ቃልም ሥጋ ሆነ ብሎናል። ስለ ሥጋ ስለሆነ እያወራን ያለነው ስለ ሰው ስለሆነ እያወራን ያለነው፣ ስለ ሰው ብቻ ሳይሆን ስለ ፍጹም ሰው ስለሆነ በመንፈስ ቅዱስ ኃይል ተሞልቶ አገልግሎት እንደጀመረ መጽሐፍ ቅዱስ ይናገራል። መንፈስ ቅዱስን ተሞልቶ አገልግሎት ሲጀምር እያንዳንዱን ነገር ሲያደርግ የነበረው በመንፈስ ቅዱስ ሙላት እንደሆነ ላሳይሽ። ማቴዎስ ወንጌል መጽሐፍ ምዕራፍ 12 ቁጥር 22 ላይ ጌታ ኢየሱስ ክርስቶስ ጋኔን ያደረበት እውር ዲዳም የሆነ ሰው ወደ እርሱ አመጡ። ከዛ በኋላ ጌታ ኢየሱስ ክርስቶስ እስኪናገርና እስኪያይ ድረስ ፈወሰው ይላል። ሕዝቡም ሁሉ ተገረሙና እንጃ ይህ ሰው የዳዊት ልጅ ሆንን አሉ። ፈሪሳውያን ግን ይህ ሰው የዳዊት ልጅ ሆንን አሉ። ተአምራትን ሲያደርግ እግዚአብሔር ሆነን ነው ያሉት። የዳዊት ልጅ ሆንን። የዳዊት ልጅ ማለት ምን ማለት ነው? የተቀባ መሲህ። እንደዚህ ነገሮችን የሚያደርገው ማን ነው ተብሎ ስለሚታመን መሲሁ ነው ተብሎ ስለሚታመን የተቀባ ነው፣ እንደዚህ አይነት ነገሮችን የሚያደርገው። ስለዚህ እንጃ ይህ የዳዊት ልጅ ሆነን አሉ። ምን ከማድረጉ የተነሳ ከአእምሮ በላይ የሆነ ድንቅና ታምራትን ከማድረጉ የተነሳ ወረድልና። ፈሪሳውያን መጡና ይህስ በቤልዜቡል በአጋንንት አለቃ አጋንንትን ያወጣል አሉ። ከዛ በኋላ ኢየሱስ ምን አለ? እኔ በቤልዜቡል በአጋንንት አለቃ ከሆነ አጋንንትን ማወጣው ልጆቻችሁ በማን ስም ያወጣሉ? ነገር ግን በእግዚአብሔር መንፈስ አጋንንትን ማወጣ ከሆነ የእግዚአብሔር መንግስት አሁን ወደናንተ ቀርባለች አለ። ነገር ግን በምን በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ፣ ስለዚህ ጌታ ኢየሱስ ክርስቶስ አጋንንትን ሲያወጣ፣ እውር ሲያበራ፣ ሽባ ሲተረትር፣ ዲዳው እንዲናገር ሲያደርግ፣ ሽባውን እውሩን ሲያበራው በምን ነበረ ሲያደርግ የነበረው ማለት ነው፣ በእግዚአብሔር መንፈስ። ያ ደግሞ ለምን ምልክት ነው? ኢየሱስ ከእግዚአብሔር የተላከ ክርስቶስ፣ የእግዚአብሔር ልጅ እንደሆነ እንዲያምኑ ማለት ነው። ለኢየሱስ ክርስቶስ ድንቅና ምልክት ማድረግ የመሲህነቱ ማረጋገጫ እንጂ የእግዚአብሔርነቱ ማረጋገጫ እንዲሆን አይደለም። ይህ ሰው የሆነው ኢየሱስ በአብ እንደተቀባና በአብ እንደተላከ ሰዎች እንዲያምኑ ነው የተፈለገው። አሁን ለምን እስራኤል ክርስቶስ የሚባል መሲህ ትጠባበቃለች? ከባርነት ከጭቆና ነፃ ያወጣና የምጠብቀው መሲህ ነው አለ። ለምሳሌ ሰማርያዊቷ ሴት እንጃ ክርስቶስ የሚባል መሲህ እንደሚመጣ እናውቃለን፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም አሁን የሚናገር ይሸሱ ነዋላል አይሽ ስለዚህ በእስራኤል ዘንድ ማን ይጠበቃል ማለት ነው? መሲ መሲው ሲመጣ ደግሞ ምን እንደሚያደርግ ይጠበቃል? ድንቅና ምልክት ታምራትን እንደሚያደርግ ይጠበቃል። ያንን የሚያደርገው በማን ነው? በእግዚአብሔር ኃይል፣ በእግዚአብሔር መንፈስ። አሁን ሰው ስለሆነ ማንነት ነው እያወረን ነው ማለት ፍጹም ሰው ስለሆነ ማለት ነው። ስለ ሰውነቱ ነው። ስለሰው ልጅ ተብሎ ስለተጻፈ ማለት ነው። ስለዚህ እንደገና በሌላም ስፍራ ምን ይላል? ይሄ ድንቅና ምልክት የኢየሱስ ክርስቶስ የመሲህነቱ ማረጋገጫ እንዲሆን ስለተፈለገ ዕብራውያን መጽሐፍ ላይ አንድ ጥቅስ ላንበበች ለምሳሌ ለመሲህነቱ ማረጋገጫ ስለሆነ እግዚአብሔርም ይህንን ድንቅና ምልክቶችን በመንፈስ ቅዱስ ኃይል ለምንድን ነው ለኢየሱስ ክርስቶስ ያደርግለት የነበረው? ሰዎች ክርስቶስ እንደሆነ እንዲያምኑበት ነው። ለምሳሌ ዕብራውያን መጽሐፍ ምዕራፍ ሁለት ላይ እንደዚህ ይላል። እግዚአብሔርም እርሱ ራሱ አለ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ታምራት መንፈስ ቅዱስንም በማደል መሰከረለት፣ ይላል ለማን? ለክርስቶስ ኢየሱስ አይሽ። እግዚአብሔር በድንቅና በምልክት በልዩ ልዩ ታምራት መንፈስ ቅዱስንም በማደል ለማ ሲመሰከረለት ነበር? እርሱ በአብ የተላከ መሲህ ክርስቶስ፣ ነፃ አውጭ እንደሆነ እንዲያምኑበት ማለት ነው። እንደገና ጴጥሮስ ደግሞ ምን እንደሚል ላሳሽ የሐዋርያት ስራ መጽሐፍ ምዕራፍ ሁለት ላይ የሐዋርያት ስራ መጽሐፍ ምዕራፍ ሁለት ቁጥር ሃያ ሁለት ላይ እንደ እስራኤል ሰዎች ሆይ ይህንን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ አለ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። ይህ ሰው ግን ከእግዚአብሔር ዘንድ ምን ሲደረግለት ነበር? ድንቅና ምልክት፣ ልዩ ልዩ ተአምራትን እያደረገ በህዝቡ መካከል ይመላለስ ነበር። ድንቅና ምልክቶች፣ ተአምራቶች ከእግዚአብሔር የተላከ መሲህ እንደሆነ እንዲያምኑበት ብቻ ነው። እንዲያምኑበት ነው የተፈለገው። ዋናው ነገር እስራኤል የምትጠባበቀው መሲህ እሱ እንደሆነ እንዲያምኑበት ማለት ነው። አንድ የመጨረሻ ማረጋገጫ ልስጥልሽ። በአንድ ስፍራ መጥምቆ ዮሐንስ መጥምቆ ዮሐንስ እኖ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መስክሮለት ነበር ለኢየሱስ። ከዛ በኋላ ዮሐንስ አገልግሎቱን ጨረሰ፣ ወደ እስር ቤት ገባ። በወኔ ሆኖ ኢየሱስ ክርስቶስ እያገለገለ ዝናውን ይሰማል። ከዛ በኋላ መልእክተኞችን ላከና ምን አላቸው? የምትመጣው አንተ ነው ወይስ ሌላ እንጠብቅ? የሚመጣ መሲ ስለሚጠበቅ ማለት ነው። ከዛ በኋላ ኢየሱስ ክርስቶስ እኔ ነኝ ምናምን አይደለም ያለው ለእሱ እሱነቱን ለማረጋገጥ ማለት ነው። ኑ አላቸውና ሽባ ተረተረ፣ እውራ በራ፣ ሙታን አስነሳ፣ ለምጻሙን አነጻና ያያችሁትን ለዮሐንስ ንገሩትን ያላቸውባቸው ይህ መሲ ለመሆኑ ድንቅና ምልክት። ለምሳሌ አሳተኛው ክርስቶስ ሲመጣ ወደ እስራኤል ሲመጣ እንግዲህ እስራኤል ይጠባበቁታል አሁን ይመጣል ብሎ ተስፋ ያደርጋል። ሲመጣ በምንድን ነው የሚመጣላቸው? በድንቅና በምልክት በልዩ ልዩ ታምራት እንደ ስህተ አሰራር ነው የሚመጣባቸው ይድኑ ዘንድ የእውነትን ፍቅር ስላልተቀበሉት የእርሱ መምጣት በድንቅና በምልክት በልዩ ልዩ ታምራት ወደ እስራኤል ሐሰተኛው ክርስቶስ እንደሚመጣ ይናገራል። አየሽ ክርስቶስ ሲባል በእስራኤል ዘንድ የሚታወቅ በመንፈስ ቅዱስ ኃይል የተሞላ የተቀባ ኢሳይያስ 11 ላይ ስለሚናገር በመንፈስ ቅዱስ ኃይል ድንቅና ታምራት ትልልቅ ታምራቶችን፣ ድንቆችን፣ ምልክቶችን የሚያደርግ ነው ማለት ነው። ለእስራኤል ህይወትን የሚሰጥ የእስራኤልን ኃጢአት የሚያስወግድ ነው። ለዛም ኃጢአትሽ ተሰራየልሽ፣ ኃጢአታችሁ ተሰራየላችሁ ምናምን የሚለው ለዛ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅና ክርስቶስ እንደሆነ እንዲያምኑበት ማለት ነው። ስለዚህ የተፈለገው ይሄ የሰው ልጅ የምንለው እርሱ በእግዚአብሔር አብ የተቀባ ክርስቶስ እንደሆነ እንዲታወቅ ነው እንጂ በአምላክነቱ ይህን አደረገ፣ በሰውነቱ ይህን አደረገ አይደለም የሚባለው። ኢየሱስ ክርስቶስ ፍጹም ሰው ነው። ከዛ በኋላ በመንፈስ ቅዱስ ስለተቀባ ነው ያንን ሁሉ የሚያደርግ ተጠማ ይለናል አይደል? ተራባ ይለናል አይደል? ፍጹም ሰው ነው ይሄንን ሊሆን የሚችለው ስለዚህ ነገሮችን እያደረገ ያለው ሁሉንም ነገር በምድር ላይ ሲመላለስ የሚያደርገው በመንፈስ ቅዱስ ስለተቀባ እንጂ። ስለዛች ቀን የሰው ልጅ አያውቅ። አሁን የምናወራው ስለምንድነው? ስለ ሰው ልጅ አይደል? ስለ ፍጹም ሰው ነው እያወራን ያለነው የሰው ልጅ ስለዛች ቀን አያውቅ።